ባለቤት ናት። ምንድን ነው ያልከው? አልሰማሽም እንዴ? ከዚህ በኋላ ሚስት ሆኜ ለመኖር ነው እዚህ ቤት የመጣሁት። የጉድ አገር በረከት፣ በጭራሽ አታደርገው። አድርጌዋለሁ። ስላደረግኩት መሰለኝ ቤት ድረስ ይዣት የመጣሁት። ለማንኛው ሌሊ ሰው እዛ አንቺ ምትመስላለች። አትጮይባት። ኧረ መጪና እንዲገረመክ ሰማኝ ትሰማኛለህ? እቺ ሴትዮውን ይዘህልኝ ከቤት ይወጣልኝ። አትወጣም። ትወጣለች። አትወጣም። ትወጣለች። ትወጣለች። ኧረ ጋሼ እንደ ሁለት ሚስት በአንድ ቤት ውስጥ አይከብድም? ዝም በይ፣ ምን አገባሽ? ፍቅር እያላት ነው። ኧረ እትዬ ሄዱልሽ። መቼም ተኝቼ እየቀዠሁ አይደለም። ወይኔ ናርዶስ፣ እንደዚህም አይጫወትብኝም። ታያለሽ፣ እቺን ሴትዮዋ ገላታለሁ። መግደልን ምን አመጣው? የእሷን ነገር ለእኔ ተይልኝ። እኮ ቆይ እንዴት መቼም ጋሼ ወደ ስራ ሴት ይዟት አይሄድም አደል? የዛኔ በረሃብና በነገር ጥብስ አድርገን ከዚህ ቤት ሶስት ቀን ባልሞላ ጊዜ ውስጥ እንድትወጣ ነው የምናደርጋት። ጎበስ እሱ በጣም ጥሩ ሀሳብ ነው። ይቺ ሴትዮ እዚህ ከቆየች እኔ አብዳለሁ። ማበዴ ነው። እረ ትዬ ጠላትሽ እሷ አትበድ አንቺ። ምን በወጣሽ ቆይ ጋሼስ ቢሆን ግን እንዲማረግ ነበረበት። ንቀቱ ነዋ ንቀቱ። ምን ታመጣለች ብሎ እኮ ነው። ምንም መሄጃ የላትም ብሎ እኮ ነው እንደዚህ የሚያደርገው። እኔ ደግሞ አሳየዋለሁ ደግሞ እኮ የሱ አይባስ። ቆይ ሴት ልጅ ናት፣ ነግበን ይደርሳል ብላ አታስብም። እቺ መረን የምታደርጊው እሱን ያመጣት። ቆይ እንዴት ብትንቀኝ ነው ቤቴ ድረስ ይዛት የመጣኸው? ሴትዮ፣ ቤቱ የኔ መሰለኝ። ሴትዮ አትበለኝ እሺ፣ የተከበረ ስም አለኝ። ትሰማኛለህ? በስነ ስርዓት አዋራኝ። ስራ ልታስተምሪኝ ባልሆነ እዚህ ጋ የጠራሽኝ። ስርዓት ላስተምርክ አይደለም፣ ለምን ቤቴ ድረስ ይዛት እንደመጣ ልጠይቅህ ነው። ምን አገባሽ አይመለከትሽም እያልኩሽ ነው። እንዴት ነው አይመለከተኝ፣ በቤቴ አስሬ ቤቴ ቤቴ አትበይብኝ። የጋራ ቤታችን መሰለ። የጋራ ቤታችንን ቢሆን ማንንም ማምጣት አትችልም። እችላለሁ። አትችልም። እችላለሁ። እንዴ ቤቱን እንሽጥና የየራሳችን እንካፈል። ድርሻሽኑ ሰጂ። ድርሻ ይሉ ሰጂ አልኩሽ። አንቺ ቤተሰቤ ክብሬ ምናምን እያልሽ ገለ መሬት ያልሽ፣ አሁን ተነስተሽ ምንድነው ሚስት ሚስት የሚያጫውትሽ? እሺ ነው በቃ፣ ቤቱን እንሽጥና እንካፈል። ደጋግሜ ነግሬሃለሁ፣ ቤቱ አይሸጥም። ስለዚህ አርፈሽ ተቀመጫ። እሷ እዚህ ቤት እያለች እኔ አርፌ መቀመጥ አልችልም። የራስሽ ጉዳይ። አረ እንደዛ ነው። እሺ ጥሩ። ሁለታችሁን ነው እሺ፣ ምሳራላችሁ አላችሁ። ሄሎ ማዬ እንዴት ነሽ? አዎ፣ ሁላችንም ደህና ነን። በረከት? አዎ፣ ደህና ነው። በጣም ደህና ነው። በረከት? አዎ፣ ስራ ላይ ስለሆነ ስልክ ማንሳት አይመቸው ኧረ እንደውም ጠፋውኝ ደውልላቸዋለውኝ እስኪ እያለ ነበር። እንደውም ማታ ልጅ። ምን አልሽኝ? ልጅ፣ እኛም እያሰብንበት ነው። እሺ በቃ እደውልሻለሁ። በቃ ውስጥ እየጠሩኝ ነው ልጅ። መቼ ነው የምትወልዱት? አይማዬ፣ እኔስ መውለድ ጠልቼ ይመስልሻል? ገባሽ? ችግር ይመለከትሻል። ለአሁኑ አልፌሻለሁ፣ ግን አንድ ነገር ልንገርሽ፣ በዚህ ሶስት ቀን ውስጥ ጨርቄ ማቄን ሳትይ ብናርጊ ካላስወጣሁሽ እኔ የሚለት አለለው። ምሽ አረ፣ ጭራሽ ከቤቴም ለማስወጣትም ታስቢያለሽ? ኬት የመጣሽ ፈጣጣ ሴት ነሽ? ስድቡ ለጊዜ ቆይሽ፣ የኮተትሽን ሰብስበሽ ተውጭ፣ ሰብሰብ አድርገሽ። እንዴት ሰድብኛለሽ? አይሻልም። እሺ፣ ጥሩ። ማን ኮተቱን ሰብስቦ እንደሚወጣ እናያለን፣ እናያለን። እንዴት እንዴት ነው የሚያረጋት ሰዎች በቤት ልታባርረኝ ትፈልጋለች። አረ ወይኔ፣ ምን አይነት አፈጣጣኒ ያመጣብኝ፣ ወይኔ ሚላል ጭራሽ መውሰድ አትችይም ትበለኝ ይህቺ የማትረባ ከዚህ ቤት ካላስወጣልኝ ምንም ሰላም የሚባል ነገር አይኖረኝም። ሌላ ወየሩቴ እንዴት ነሽ? አረ በእናትሽ ምንም ነገር እንዳሰብኩት ቀላል አይደለም። አረ ፈልገውንም ሳላሳካ ንቅንቅ የሚባል ነገር የለም። ለማንኛውም በቃ ሁላ ማውራት አይመቸኝም፣ ደውልልሻለሁ። እሺ ሰራተኛ ሳይሆን ሶስና ነው። ማንም ሁኛ አይመለከተኝም። ከዚህ በኋላ ግን ጠራጅ ዝም ብትይ ዋሺ እና ሰራተኛ ስትይኝ አቤት ማለት አለብኝ። ምን ነው ስራዬን ካልነገራችሁኝ አላውቀውም ማለት ነው፣ ወይስ እዚህ ቤት ገረድ መሆንሽ እንዳስታውስሽ ፈልገሽ ነው? ስለማውቀው ማስታወስ አይጠበቅብሽ፣ እሺ። አሁን ለምን ጠራሽ? ምግብ ፈልጋለሁ፣ ግን ይሄ ወጣ ወጥ ነገር ሳይሆን ቀለል ያለ ነገር ነገር ሰርተሻ አምጪልኝ። አልሰራ። ምን አልሽ? አልሰራ ስም የለሽ አንቺ ደንቆሮ፣ እያማረጥኩሽ ሳይሆን እያዘዝኩሽ ነው፣ እሺ። እኔም ከአሰሪ ውጪ ትዕዛዝ አልቀበልም እያልኩሽ ነው። እኔም አሰርሽ ነኝ። አይ ተሳስተሻል። አንቺ እንኳን አሰሬ አይደለሽም። ይኸውልሽ ትግስቴን አተፈታተኝሽ። አሁን ምግብ ሰርተሽ አምጪልኝ። አሰሪ ካላዘዘችኝ አይደለም ሰርቼ ላቀርብልሽ ይቅርና አንቺ እራሱ ሰርተሽ መብላታችን፣ ሰርቶ መብላት ብቻ ሳይሆን እዚህ ቤት ያሉትን እቃዎች መጠቀማችን። ሰሚኛለሽ አንቺ ልቃቃሚ ዳ በጥፊ ሳላጠናቅሽ አሁን ከጠገቤ ዞር በይ። እሺ

ተቀኝ። ደዛ እንዴ? ምን ሆነሽ ነው እንደዚህ? ወንድዚህ አጣርፍሽ ይጥራ ደግሞ አይነሽ። ቆይ አንተ ቤት ያስገባች ታስደበድበኝ ነው እንዴ? ቆይ ተረጋጊ። ምንድነው እያልሽ ያለሽው? ደበደቡኝ እያልኩ ነው። ማን ነው የደበደበሽ? ሚስትህ እና ገረድ። ሚስቴ አትበይ አሁን፣ ሚስቴ አንቺ ነሽ። ቆይ ደበደቡኝ ያልሽው ግን እውነትሽን ነው? አንተ እንድታምን ብዬ ግድ ስደበደብ ቪዲዮ ቀርጬ ማሳየት ነበረብኝ? ነው እኔ ፍቅር እንደዛ ማለት ያ አይደለም። በቃ በቃ ተረጋጊ። ምግብ ጭኝ አልኳት የለም አለችኝ። ምናልባት ናርዶስ እንዳትሰጠኝ ከልክላት ከሆነ ብዬ የሚሰራበትን አሳይኝ አልኳት። ቆይ እንዴት እሷ እያለች አንቺ ኪችን ገብተች ይሰራ ያለሽ እሱ ነው እንዴ? ገረመ ገብቼ ልሰራ ስል አይቻልም አለችኝ። እዚህ ቤት መብላትም መስራትም ማችም ተብለሻል ብላ ከለከለችኝ። ወይኔ በረከት፣ ይህን ያህል ተደፋፍረናል። ነገሩ አንተ ጋር እንዳይደርስና እንዳትናደድ ብዬ ናርዶስን ላናገር ስል ለካ እነሱ ሁለቱም ተዘጋጅተው ነበረ። ሁለቱም በሩን ዘግተው ቀጠቀጡኝ። ነው ነይ ኒድ አላወቁኝም ማለት ነው ነይ እትዬ ግን እንደዚህ ኃይለኛ አለሽ? እንዴት አንካባለሻት! እኮ አንቺስ ቢሆን ደህና አድርገሽ እኮ ነው በዛ በማስያ እንደወት ያማሰልሻት። ሙቀጫውን አጥቼ ነው እንጂ እንደ ቡና ነበር የምወቅጣው። አረ እንኳን የማጣሽው ደግሞ ሰው አናቷን ብለሽ እስር ቤት እንደ ስራዋማ መሰቀልም ሲያንሳት ነው ይቺ ባለጌ ቤትሽ ሰተት ብላ መግባቷ ሳያንሳት ጭራሽ እጇን አንቺ ላይ ታነሳለች? ወይኔ ኢየሱስና! ምን አለበት ደህና አድርጌ ባቀመስኳት ኖሮ። አይ ለጊዜው ይበቃታል። አንቺን ግን በጣም ነው የማመሰግነው። እሺ ከልጅቲ። እንዴ እኔም እኮ ሴት ነኝ። እኔ ላይ እንዲደርስ የማልፈልገውን ነገር ሰው ላይ ሲደርስ እያየው ለምን ዝምናለሁ? ባይሆን እየተመካከረን ገና ጨርቋን እናስጥላታለን ለዛሬ ከኔ ጋር ነው ችግር፣ በቃ ሰምተዋት ከኔ ጋር ጨርስ። ችግሬ ከሁለታችሁም ጋር ነው። ትሰሙኛላችሁ? አይደለም መምታት ከዚህ በኋላ ቀና ብላችሁ አይኗን ብታዩ ማለት ነው። አይኗን ብናያት ምን ልትመታኝ ነው ወይስ ልታባርረኝ ነው ከቤቴ? ጓዝሽን ጠቅልዬ ከዚህ ቤት አስወጣሻለሁ። እንዳታስበው፣ ትሰማኛለህ? ከቤቴ ትም ንቅንቅ አልልም። እሺ ቆይ አንተ ትንሽ አታፍርም? እንዴት ሴት ይዘን መምጣትህ ሳያንስ ጭራሽ ትደብድበኝ? ይህ ሊነት ቅድም ስታሽ መታች ልትልኮ ነው ትሰምኛለሽ ለመማታት ሞከርሽ ዋጋሽን አገኝሽ። እንኳን ልመታት አለም ፍቅር ክፉ ቀልፎን አልተናገርኳትም። አውቃ ነው ጋሺ ልትመታት ሞክራ ነበር። አንቺ ዝም በይ። የሀይጥ ምስክሯ ድንብጥ ተዋት። ተናገር። ትሰማኛለህ እኔ አንተ እንድታምነኝ እንደሷ መዋሸት አይጠበቅብኝም። ከዚህ በኋላ አይደለም መምታት በክፉ አይናችሁ ብትዋት ማነው በመወስደው እርምጃ እንዳታዝኑ። ከዚህ በላይ ምን የከፋ ነገር አለና፣ አንዴ እንደሆነ በቁሜ ቀብራህኛል። እስኪ ራስሽን እንደተበደል አታስመስይ እና ቆም ልቅረልሽ። እንዴት ሰማኛል። ቆመን ቀረ ቁጭ እሱ ከሱ ነው፣ አይመለከተኝም። ይቺ ሴትዮ ግን ከዚህ ቤት ካልወጣች እዚህ ቤት ሰላም አይኖርም። እሺ፣ ሰርበት ልብት ነይ ቁጭ በይ። ሰምኛለሽ? ሁለተኛ ማለት ነው ሜላት፣ የምታዝሽን አለመታዘዝ አይደለም ላለመታዘዝ ብታስቢ ከዚህ ቤት ጓዝሽን ጠቅልዬ ነው ማባረርሽ። እሺ ሰማሽ አይደል? አዎ። አይ ምንሽ ላይ

እኔ መጀመሪያም ይህን ቤት ሸጠን እንካፈል ስላት፣ አይ ቤተሰቦቼ ምና ምናም ብላ አሻፈረኝ አለች። ቆይሽ ታዲያ ቤተሰቦቿስ ቢመጡ እንዴት ልትሆኑ ነው? እኔ መጀመሪያስ መች በሷ አሰር ተስማማው። እና በቃ እነዚህ የተደባደብና የምንቀጥለው ማለት ነው። ማለት ማለትማ አንድ ቤት መኖራችን ሳያንስ ጭራሽ በወጣንና በገባን ቁጥር እየተደባደብና እየተገለማመጥና የምንኖረው። እኔ አንቺን ይዤ ስመጣ በቃ ተስፋ ቆርጣ ቤቱን ሸጠን እንካፈል ትላለች ብዬ ነበር። ይኸው እንደምታያት ደረቅ ነገር ናት፣ ግን ችግር የለውም ይሄ መደባደብ ለሚለው ነገር ከዚህ በኋላ ማንም ሰው ቀና ብሎ አያይሽም። ወይ ቀና ብሎ ማየት እንዴ! እኔ ሆኜ ኔ ቻልኳት እንጂ እኮ፣ ሴትዮዋ በጣም ነገረኛ ነች። አይኗን ከፈጠጠች እኮ የምትመለስ አይደለችም። ምነው ፈራሻት እንዴ? ማ እኔ መላት ነኝ ሱ ንፈረው አታቀኝም ማለት ነው ወይ? አንቺ ስትገቢና ስትወጪ ከምትሳቀቂ ለጊዜው ቤት ተከራይተን እንውጣ። እንዴ ኖ በጭራሽ ከዚህ ቤት ማ የትም ንቅንቅ አንልም። እሺ እርግጠኛ ነሽ? በጣም እርግጠኛ ነኝ። አንተ ከዚህ ቤት እንውጣ ብትል እንኳን እኔ ከዚህ ቤት የትም አንውጣ በማን እንደሚበስ እናየዋለን። በቅናትና በነገር ጥብስ አድርጌ ወር ባልሞላ ጊዜ ከዚህ ቤት ብን ብለን ወጣን። ማረጋት እሱ እንኳን የሚሆን አይመስለኝም። ታየኛለህ እኔ ሜላ ታላለኝ። ይልቅ ሰራተኛ አሳርፍልኝ። እሷን ታያት ደግሜ ጠዋት አስጠነቅቃታለሁ። የእሷ አዳው ገብስ ነው። በጣም ጥሩ። ሌላውን ሁሉ ለእኔ ተወር

ቆንጆ ፍርፍር ነው የሰራሁልሽ። አመሰግናለሁ። ቆንጆ ቡና ላፍላለሽ ወይስ ሻይ ይሻልሻል? ደስ ያለሽ። እሺ በቃ ሻይ ያፈላልሻለሁ። ደስ ማሙ እንዴት እንደሚጣፍጥ ፍርፍሩ ደግሞ የእውነት። እሰይ እንኳን ጣፈጠሽ። ቢና ካነሰሽ ጨምርልሻለሁ። ቆይ ግን አንቺ እንደዚህ ተወጣልሽ ባለሙያ ነሽ እንዴ? በቃ ሻይ ላፍላልሽ እና ልምጣ። እሺ

እንደ አንቺ እዚህ ምን ትሰሪያለሽ? አይ የሚባል ነገር የለሽም። ጉንዴ እንዴ ሰው ተብሎ ይገባል እባክሽ፣ አትለፍልፊ። ዕቃ ውስጥ ነው እኛ ለመረበሽ ነው እንጂ ከመግባታችን በፊት መተሻት አትወስጂም። እን መብት መሰለኝ። ቤቴ እኮ ነው፣ በፈለኩ ሰዓት መጥቼ መውሰድ ይችላለሁ። ታዲያ እንደዛ ከሆነ ለምን ወይ ሰባት ሰዓት ስምንት ሰዓት ላይ ስንት ጠብቀሽ፣ እንደሱ ሳይሻል አይቀርም። አንቺ ሴት ያምሻል፣ ዲ ነይ እንጂ፣ አንዳንድ ጊዜ እንኳን እኮ ልታዘዛት ብዬሽ ነው ይሄን ደህና ነገር ብናገር ኖሮ ተጣመም ነበር። ሲጀመር አንቺ ደህና ነገር ታቂያለሽ እንዴ? እንደውም ትቻለሁ አሉስ። በቃ ሆን ብላ ለነገር እኮ ነው የመጣችው እንጂ። አንቺ ደግሞ ሁሉም ነገር አትከታተያቸዋ እንዴ? ግን ተከታተልኳት ራሱ እንጂ በቃ ወደ ጨዋታችን መለስ። እትዬ፣ ምን ሆነሽ ነው የምታለቅሽው? እያለቀሽ እያየሽ ምንም አልሆንኩም ትይኛለሽ እንዴ? ነው ወይ ሰራተኛዬ ስለሆነች ብነግራትም መፍትሔ አታገኝልኝም ብለሽ ነው እንዳጫርሽ ምንም እንኳን ይቺ እባብ መታ ትእዛዜ መቀበል ብታቆሚ እንደዚህ አይነት ሰው እንዳልሆንኩ ግን ታውቂያለሽ። እኔ እኮ ትእዛዝ ሽላ ለመቀበል ፈልጌ አይደለም፣ ግን በቃ ጋሽ በረከት ስላስፈራራኝ ነው። እኔ ባንቺ አላዘግኩ በራሴ ብድል ነው ማዝ ነው በቃ ትዬ፣ ወይ ተነጋግሮ አንድ ውሳኔ ላይ መድረስ አይሻልም? መወሰን ከብዶ ይመስልሽ ነው። ለቤተሰቦቼ ክብር ስል ነው ይሄንን ሁላ መስዋዕትነት የምከፍለው። ልጄ ሞቀ የተከበረ ትዳር አላት በቅርቡ ደግሞ የልጅ ልጅ ወልዳ ታሳቅፈናለች እያሉ ተስፋ እያደረጉ ለሰፈሩ ሰው ሁሉ፣ ለአገር ምድሩ እየተናገሩ። እሺ፣ እንዴት ሆኜ ነው ተለያየን የምለው? እንዴት ካልቻልሽስ? ትዳር እኮ የሁለት ሰዎች መልካም ፍላጎት ህብረት ነው። አንደኛው ወገን ስለፈለገ ብቻ ምናልባት ለትንሽ ጊዜ ይቆያል እንጂ አይዘልቅም። አንቺ፣ ትዳር በሴት ልጅ ህልውና ነው የሚቆመው ተብሎ በሚታሰብበት ማህበረሰብ ውስጥ እንደምኖር ረሳሹ? ትዳሯን ፈታች ቢባል ከብዙዎቹ በጣም ጥቂቶቹ ናቸው በባላ ችግር ነው የፈታችሁ ብለው ሊያስቡ የሚችሉት እንጂ ለምን አትታገስም? መጥፎ ጸባይ እንኳን ቢኖር ለምን አትችለውም ነው የሚልሽ። ይኸው የሞቀ ትዳሯን ፈታች የትም ስትንዘላዘል፣ ወይ ቆማ ቀረች፣ ወይ ደግሞ ሌላ ወንድ አምሯት ነው የሚልም አይጠፋም። በእነሱ አስተሳሰብ እኮ ልጆች የማንወልደው ተለያይተን ሳይሆን ለእነሱ ሀብት እያጠራቀምን ነው የሚመስላቸው። አይዞሽ በቃ ትይ ከዚህ በኋላ ለአንቺ ብቻ ነው የማግዘው። ያው ጋሼ፣ በሌለ ሰዓት ደግሞ እችን መናጤ አንገብግበን ከዚህ ቤት ብን ብላ እንድትወጣ እናደርጋታለን። በቃ ግቢና ተኝ። እኔ ማብሲት ለመጣል ነበር ኳ አመጣጤ። ባይሆን አንቺ ገብተሽ ተኝ በቃ ደናደሪ። ለማንኛውም አመሰግናለሁ። እሺ ደናደሪ፣ የኔ ምስኪን።

መጥቻ ለሁ ደህና መጡ። ስራዬ እጄ እስክመጣ ድረስ እኮ ንፍቅ ነው። በጉጉት ነው የምጠብቅ። እንደውም አንድ ሀሳብ መጣ። በቃ ማለት እንደዚህ ከምትናፍቅኝ ለምን ስራውን ቤት አናመጣው? በጣም አሪፍ ሀሳብ ከዛ አንተም ከስራ ትባረራለህ። እቅፍ ቅፍ ብለን ቤታችን በናፍቆትሽ ከሞት አይሻልም። ተቆጣስብ። በይ ቁጭ በይ፣ ዛሬ የሚገርም ስጦታ ይዤልሽ መጥቻለሁ። ይ እንዴ? አሁን አይደለም፣ ሰርፕራይዝ ነው። እሺ፣ ምንድን ነው? ተረጋጊ፣ እራታችን እየበላን ከዛ ከፍተሽ ታይዋለሽ። ብቻ ትናንሽ ነገሮች ናቸው። ኢማጅን አድርጊ ያኔ ዛሬ ደግሞ ድምጽ ታቅቦ ነው እንዴ? ፍቅር ዛሬም ተጣላችሁ እንዴ? ኧረ ቀኑን ሙሉ ተላጎማ ነው ያለችው፣ ግን ስታይ ፊቷ ለካ ትመስላለች። በቃ ለማንኛውም መጣሁ፣ ልብሴን ቀይሬ ልምጣ። ደግሞ እንዳትቆይሽ። እሺ አልቆይ፣ መጣሁ እንደዚህ አይባልም ነውር ነው። አንቺ ብለው ልጅቷ ላይ እንደዚህ የምትጮይባት ምግብ ስሪልኝ አልሻት ሰራችልሽ። እና ኔ ጮሞ ጅሬ ስሪልኝ ብያታለሁ። እንግዲህ የቻለችውን ያህል ሰርታልሻለች። ከፈለሽ ደግሞ ገብተሽ መመጠን ትችያለሽ። እናንቺም ቤት እሱ አትናገርም እንዴ? አረ እባክሽ እኔ እንደቀጠርኳት ላስታውስሽ። አሀ ተባብራችሁን እኔን በሽተኛ ለማድረግ ነው። በምበላው ለመጠጣው ላይ እንደዚህ የምታደርጉት ታዘዥኝ አልሽኝ ታዘዝኩሽ። ዝንበላልች አስመሳይ አንቺ ሴትዮ ስርዓት ያዥ። አትስደቢያት ብይሻለሁ። አሀ ለካ አንቺ ነሽ የቀጠርሻት። ሁለታችሁን አሳያችኋለሁ። እሺ፣ የት አባቷ አስታወስክ? ለመጀመሪያ ዓመት አንቨርሰሪያችን የገዛኸው ነበረ። የዛሬ ላደርገው እና በጣም ነበረ የምትወደው። ኧረ አሁንም ወደዋለሁ። ምን አልክ?